የየች ሁሉ ያው እሱን ትን ተቀርጾባት እንግዲህ ልጅቷ አሁን አንዴ ትቀበጣጥራለች ይላሉ፣ አንዴ ሙታለች ብቻ። ልጅቷ አልሞተችም። ይሄ የወንድሟና የእህቷ ስራ ነው ሞታለች የሚሉት እንግዲህ። ይሄኛው ሰውዬ እንግዲህ እንዳልሞተችም ባለፈው ምትየዋ አንዴ ሙታለች ብላ ወደ መጨረሻ ላይ ካዳመጣችሁት አልሞተችም ብላለች። ግነት ራሷን አታቅም፣ ዝም ብላ ነው የምትቀበጣጥረው ምናምን ይላሉ። እንደውም ያ ማነው መስፍን የተባለው ሰውዬ እንድት እንዲገሏት አዞ ነበር። ከዛ ደግሞ አሸናፊ የተባለው ሰውዬ ደግሞ እንድትሞት አልፈለገም። ትቀመጥ ማለት እሷ፣ ወንትን ይሄ ትክክለኛ መረጃውን እንዳታቀብል ቁጥጥር አድርገውባት ቤት ዘግተውባት ከሰው ጋር እንዳትገናኝ አድርገው የነበረ ነበሩ። መስፍን ከሞተ በኋላ እንግዲህ ይች ልጅ እህታቸው እና ወንድማቸው ስለነመስፍን ልጅቷ ምን እንዳደረገች ሁሉ ነገር ያውቃሉ። የዚህ ጋር ያሉት ወንድሞቿና እህቶቿ ማለት ነው። ግን እነሱ ብር ተከፍሏቸው ስለነበረ ከመስፍን እነሱም እውነቱን መናገር አልፈለጉም። የእህታቸውን ስቃይ እንኳን እያዩ እነሱ በብሩ እና በተሰጣቸው እንትን ነው እየተደሰቱ ያሉት እንጂ የእህታቸው ጉዳት ምንም ነገር አልመሰላቸውም። ያው አሁን ላይ ያለችበት ሁኔታ እህታቸው እንግዲህ ሁለት አፍ ነው የሚያወሩ ከነገራችን ላይ ዝም ብላችሁ ካዳመጣችሁት ወንድምየው ሌላ ያወራል። እሱ ምንም ቋሚ እንትን ነገር የላቸውም። በቃ አሁን ዙሮ ዙሮ ይች ልጅ ከየት እንደተደበቀች ዘላለም እንግዲህ አንድ ነገር ከያዘ ሁላችሁም የምታውቁት ነው። ዘላለም የሆነ ነገር ጀምሮ እስከ መጨረሻው ድረስ ሳይዛት በፍጹም አይወጣም። እውነቱ ይወጣል ማለት ነው። ግን አንድ ነገር ምን ትዝ እንዳይታውቃላችሁ የዚህች ልጅ መጨረሻ ታያላችሁ። ልጅቷ እንኳን ብትገኝ እውነቱን ስታወጣ አሁን ይቺ እህት የተባለች ወንድም የተባለው ይች እህታቸው እየተሰቃየች እና እኔ በጣም ያሳዘኑኝ ማናቸው ብትሉ እህት እህት ተብዬዋ ወንድም ተብዬው እህታቸው እንዴት እንደዚህ እንኳን ሁና እያዩ እነሱ ከእህታቸው ይልቅ ብሩን አስበልጠው እውነቱ ተናግረው እህታቸውም ያለችበት ሁኔታ እያዩ እንኳን አንደኛ ነገር እህታቸው እንደዚህ መምተኛ ስለሆነች የአይምሮ እንትን ስላደረሰባት፣ እኔ ማርያምን ይቅርታ አድርጉልኝና ምንም ላዝንላት አልችልም። ምክንያቱም እሷ ያደረገችው ስራ የመሀሌት ናቲን ስታዩ የስራዋን የእጇን ነው ያገኘችው ብላችሁ ነው የምታስቡ፣ በእኔ ቦታ ብትሆኑ ማለት ነው። ሰው ሰው ማንም ሰው እየዘራውን ነው የሚያጭደው የለፋበትን ነው የሚበላ አሁን ይቺ ልጅ ለመስፍን እና ለአሸናፊ ስትሰጣቸው ማህሌት እና ናቲ እንዴት አይነት በምን አይነት ሁኔታ እንዳሉ እንግዲህ የእሱ ሁሉ እንትን፣ አሁን ጭንቅላቷ እንደ እንትን እየተመላለሰ ልጅቷ ወደ ራሷ እንዳትመለስ ያደረጋት ያየችው ነገር ነው። ሁለተኛ እህት የተባለችው ወንድም የተባለው እንደዚህ እየሆነች እያዩ ራሱ እነሱ ብር ስለተከፈላቸው ብቻ እውነቱን መናገር አልፈለጉም። ግን ዞሮ ዞሮ እነ ዘላለም ካፋጠጧቸው ይህ እውነት መውጣቱ አይቀርም፣ ጊዜ ቢያደግብም ማለት ነው። ያው ሁልጊዜም፣ አንዳንድ ጊዜ ሰዎች በዛም ሮጠ፣ በዛም አለ። እንግዲህ ከዘላለም እና ከልዑል ምንም አይነት መረጃ እንደማያመልጥ ሁላችሁም የምታዩት ነገር ነው። ከመስፍን በላይ ወንበዴ ማንም ሰው አልነበረም። ከኔ በላይ ሰው የለም የሚለው ሰውዬ ነው አፈር የገባው። አይታችሁታል ለዘላለም ሆነ ለልዑል ሲያዘጋጅላቸው የነበረው ወጥመድ እንግዲህ ራሱ ገብቶበታል ማለት ነው አሁን ላይ ይሄ አሸናፊ የተባለው ሰውዬ ከነ ዘላለም ከነ ልው ልጅ እንዲገባ የእውነት የሁል ጊዜ ምኞቴና ጸሎቴ ነው። ይሄ ሰውዬ ከመስፍን በምንም እንደማይተናነስ፣ ይህ ሁሉ ስቃይ የሚያደርሱት ሁለታቸው እንደሆኑ እንግዲህ ከሚመጡት ሰራተኞች፣ በነሱ ዙሪያ ያሉ የሚሰሩ ሰዎችን እያያችሁ ነው። ስለ መስፍንና ስለዚህ አሸናፊ የተባለው ሰውዬ... ተወርቶ ተወርቶ የማልቅ በጣም ብዙ ጉደኞች ሰዎች ናቸው። ለሰው ልጅ ርህራሄ የሌላቸው ናቸው። ክብር የሌላቸው ናቸው። ገንዘብን ብቻ የሚያሳድዱ ሰዎች ናቸው። ገንዘብ ደግሞ የሚያሳድድ ሰው መጨረሻው ልክ እንደ መስፍን ነው የሚሆነው። ያው የእሱ ቀን ገና ስላልደረሰ አሁን ሰውየው በደንብ እያጣጣማ ነው አሸናፊ የተባለው ሰውዬ አይዞኝም ብሎ ልጅቷን እንግዲህ እያራቀ ያለውም እሱ ይመስለኛል። አሁን ለልጅቷ አንዴ ሙታለች በሉ ይላል። አንዴ ያው መስፍንም ድሮ እነ መሀሌትን ብዙ ሲያስወራባት ነበር አይደለም። ሙታለች ብሎ መቃበሯን እስከ ማሳየት፣ በስሟ መቃበር እስከ ማሰራት ድረስ የደረሰው መስፍን ሁላችሁም የምታውቁት ነው። አሁን ይቺ ልጅም እንደዛም እያደረገ ያለው ይሄ አሸናፊ ሊሆን ይችላል። ሰውየው ደግሞ እውነቱንም ይሁን ውሸቱን እያወራ ነው ስለነሱ። እነሱ እንግዲህ ምንድን ነው ጉድና ምን ከስተ ጀርባ ነው የሚባል አባባል አለ። እውነቱ መውጣቱ አይቀርም። እህታቸው እየተሰቃየች እያዩ ራሱ ወንድም እናት የተባሉት እንግዲህ ከእህታቸው ይልቅ ገንዘብን አስበልጠው እውነትን አልናገር ብለው የእህታቸውን ስቃይ የመረጡ እንግዲህ እነዚህ ከርሳሞች፣ እኔ ለነሱ ሁሉም የእጅ የእጁን ያገኘዋል። ሰው አይማርም ከእውነት እያዩ ራሱ በፍጹም አይማሩም። ከመስፍን አይማሩም እኮ በቃ መስፍን ምን አይነት ሰው እንደሆነ እንዴት ብሎ ራሱን እንትን እንዳለ እያዩ ራሱ እነሱ ከምንም የጥፍር ቁራጭ ታክል ራሱ ጉዳያቸው አይደለም። ዙሮም ቀርንም ይቺ ልጅ አሁን ትገኛለች፣ በእህትም በእህትም ብላ ማለት ነው። ዘላለም ደግሞ የሆነ ነገር ከጀመረ እስከ መጨረሻው ድረስ ሳይዛት ይች ልጅ ዋናዋ ለዘላ ማነው ለመስፍንና አሸናፊ እነ ማህሌትን አሳልፋ የሰጠቻቸው እሷ እስከሆነች ድረስ አሁን እኳ ናት በጤንና ጤናኛም ባትሆንም ግን ተይዛ ደግሞ የሆነ የራሳቸውን የሚወስኑባት ውሳኔ አለ። እውነቱ ደግሞ መናገር አለባት። እንግዲህ ወንድምና እህቷ ከመስፍን ወይም ከአሸናፊ በምንም አይተናነሱም። እነሱ ብሩ ስለተቀበሉ ነው አሁን ላይ የእህታቸው ማንነት አንድ መኪና ገጭቷት ሙታለች። እንዴት ነው አሁን የሰው ልጅ? በእናትሽ ላይ በእናትሽ ልጅ እንዴት ነው እንዴት አስቻላቸው? እንደዚህ በውሸት በእህታቸው ሳትሞት ሙታለች እያሉ የሚያስወሩት ምን አይነት ስግብግብነት ነው? ምን አይነት ዘመኑስ፣ ዘመን አይደለም የተበላሸው ሰው ነው እንጂ፣ ጊዜው እኛ ምንም አላደረገንም? ጊዜው ጊዜው ነው ጊዜው ነው እንላለን፣ ግን ሰው ነው የተበላሸው? የሰው ገንዘብ ከሰው ሕይወት ይልቅ ገንዘብን እያስበለጥን ነው። አረ ልቦና ይስጠን እግዚአብሔር፣ ልቦና ይስጠን የእውነት በስማም የአሁኑስ የባሰ ነው። ሰው የእናቶ ልጅ እየተሰቃየች እያዩ እየሄደች ብቻዋን እየለፈለፈች እያዩ። እውነቱን ተናግረው የእሷን ጭንቅላት እንድታርፍ ማድረግ ሲገባቸው እነሱ በብር ተታለው እሷን መሸፋፈን እንዳታወራ እየተከታተሉ እንትን እያሉ፣ ሁሉም የእጁን ያገኛል፣ የጊዜ ጉዳይ ነው። ይህን ይጀግናል ውል እድሜ ዘላለማችሁ በምትሄድበት ሁሉ ሰላማችሁ በዚህች ትርፊ የእውነት ተጋድሎ ያላችሁ ለሰው ያላችሁ ክብር ልበ ቀኖች ግን ለምንድን ነው ግን ሰብስክራይብ ማታረጉት? እውነት ይሄን እኮ ነው የምላችሁ። በጣም እነሱ እየደጋገሙ እየደጋገሙ እየደጋገሙ እየተናገሩ ነው ሰብስክራይብ አድርጉ ላይክ አድርጉ እያሉ ኧረ ተው ተው ተው ተው ወገን ተው። እንደዚህ ጠዋት ማታ ድክም እያሉ እየለፉ እየደከሙ ያሉት እኮ ለህዝብ ነው አይደለም? እውቅና መሰጠት አለባቸው። የእውነት መሸለም አለባቸው። እንደውም መስፍን የተባለው ሰውዬ ከሞተ በኋላ እኔ በጣም ስጠብቅ ነበር፣ ለእነዚህ ሰዎች ሽልማት መሰጠት አለበት እያልኩ ስጠብቅ ስጠብቅ እንደውም ትንሽ ዘላለም ማነው ልውል ይሻላል ትንሽ ከዲኤምሲ ላይ የሆነ ሱቅ ነገር ሱቅ ሳይሆን ቢሮ ለቀረጻ ምናምን እንዲያመቸው የተበኑትን ተሰጥቶታል፣ ግን ዘላለም ምንም ነገር አልተሰጠው? እና ለነዚህ ጀግናዎች ይገባቸዋል። ከዚህ በላይ መቼ ለም አለባቸው። በጣም ይደክመዋል። በጣም ለፍተዋል። ብዙ ነገር በህይወታቸው እየመጣባቸው እየተቋቋሙ ለህዝብ ብለው እየለፉ እየደከሙ ያሉ ናቸው። እና ለመልካምነታችሁ እግዚአብሔር እጥፍ እጥፍ እጥፍ አድርጎ ይክፈላችሁ። እግዚአብሔር ደግሞ መልካም ለሚሰራ ሰው ሁል ጊዜም ውለታችሁን ከእግዚአብሔር ታገኛላችሁ፣ ከሰው ሳይሆን ከእግዚአብሔር። ከሰው ልጅ ምንም ነገር አትጠብቁ፣ ከፈጣሪ ታገኛላችሁ። በምትሰሩት ሁሉ ማለት ነው። ልዑልም ሆነ ዘላለም በምትሄዱበት ሁሉ ሰላማችሁ ይብዛልን። ከእውነት ጎን ቆማችሁ ከተጎዱ በተለይ የማህሌትን ጉዳት ስታስቡ የሴትነት ማንነቷን አታ አሁን ላይ በምን አይነት ሁኔታ እንዳለች ፈጣሪ ነው የሚያውቀው። ቢያንስ ያው ከወንድሟ ጋር ስላሉ እግዚአብሔር ይመስገን ወንድሟንም በሕይወት ያተረፈው ከእግዚአብሔር ቀጥሎ ልዑል እና ዘላለም እድሜ ልካችሁን እናንተም ለሰው እንደምታስደስቱ እናንተን የሚያስደስት ነገር ይስጣችሁ። ባላችሁበት ሁሉ ሰላማችሁ ይብዛልን። ክፉ ነገር ያረቀላችሁ እያንን የሁሉ ጊዜ ምኞታችን ነው። ብዙ ስቃይ እንኳን እየደረሰባችሁ ብዙ ድካምና ልፋቱን እንደምንም ሳትቆጥሩ እንግዲህ እናንተ እስካሁን ድረስ አላችሁ። አሁንም ወደፊትም እግዚአብሔር ይጠብቃችሁ ነው የምንለው። ወንድሞቻችን እንደ እናንተ አይነቱን እግዚአብሔር እያብዛልን፣ ተባዙ። የእውነት በዚህ ዘመን ሰው በጠፋበት ዘመን እናንተ ሰው ሁናችሁ የተገኛችሁ ለሰው ሀቅ የቆማችሁ፣ እግዚአብሔር ደግሞ እንደ እናንተ አይነት መልካሙን አንዱ ሲከፋ አንዱ የሚራራ ስለሰጠን እግዚአብሔር ይክበር ይመስገን። እንደናንተ አይነት ጀግና ጀግና ወንድም ስላለን እግዚአብሔር ይመስገን። ገና ብዙ ጉድ እናያለን። የመስፍንና መስፍን ቢሞትም የአሸናፊ የተባለው ሰውዬ እስከሚያዝ ድረስ ብዙ ነገር እንሰማለን እናያለን። ገና ነው ጉዱ ገና ነው። ለማንኛውም ጋዜጣ የዛሬውን ቪዲዮ ይመስል ነበረ። ከተመቻችሁ ፍትህ ላይክ ሼር እያደረጋችሁ አብረታቱ። ለሚሰጡን አስተያየት ክል እናመሰግናለን። ሰላም ፍቅር ተመኞላችሁ። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሳምብቱ እንላችኋለን። ስትገቡ ላይክ ሼር እያደረጋችሁ ፕሌ ሰብስክራይብ አድርጉ። ወዳችኋለሁ። ሰላማችሁ ብዙ ትርፍ ይበል እያላችሁበት የዓለም ዳርቻ ሰላምና ፍቅር ተመኞላችሁ በሌላ ፕሮግራም እስከምንገናኝ ድረስ ቪዲዮ ላይክ ያደርጋችሁ ጀምሮ ፕሌስ ላይክ አድርጉ። እውነት በጣም ቅዝቅዝ ብላችሁብኛል። ከቻላችሁ ላይክ ያደርጋችሁ ሰላማችሁ ይብዛ፣ እወዳችኋለሁ ባይ ባይ።